የተከበራችሁ ተመልካቾቻችን ዘወትር በየሳምንቱ እያዘጋጀን ወደ እናንተ የምናቀርበው ሳምንት የጤናችን የቴሌቪዥን ፕሮግራም ተጀምሯል። ከመላው የዝግጅት ክፍል ጋር ሌኒ መሰለ ፕሮግራሞቹን እየመራው ቆይታ አደርጋለሁ። አብራችሁን ትቆዩ ጋበዝኩኝ። ወደ መጀመሪያ መሰናዷችን ስናልፍ በሳምንቱ የተከናወኑትን ዜናዎች ወደምዳስበት ዝግጅት ነው የምናልፈው። ህይወት ይመር አዘጋጅተዋለች። መልካም ጊዜ የጤና ሚኒስቴር ከፍተኛ አመራሮች በማዕከላዊ ኢትዮጵያ ክልል የሚገኙ ጤና ተቋማትን እንጎበኙ። የበለጸገ ሀገር ለመገንባት የዜጎችን ጤንነት ማረጋገጥ አስፈላጊ መሆኑን የጠቆሙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻውጣ ሰው ምርታማነትን ለመጨመር የህብረተሰብ ጤናን ማስጠበቅ ወሳኝ ነው ብለዋል። በክልሉ የቀዶ ሕክምና ክፍሎች ጤና ጣቢያዎች እና ፋርማሲዎች ግንባታ በመካሄድ ላይ እንደሚገኝ የገለጹት ርዕሰ መስተዳድሩ በጤና ሚኒስቴር ለክልሉ እያደረገ ለሚገኘው ድጋፍ ምስጋና አቅርበዋል። መንግስት የጤና አገልግሎት ፍትሐዊ ተደራሽነትን ለማረጋገጥ እንደሚሰራ የገለጹት የጤና ሚኒስትር ዶክተር መቅደስ ዳባም የክልሉ አመራር በተለይም የወባ በሽታን ለመከላከል ያሳየውን ቁርጠኝነት በማድነቅ ድንበር ተሻጋሪ በሽታዎችን ለመከላከል ከምንጊዜውም በላይ ትኩረት ሊሰጠው እንደሚገባ አሳስበዋል። የጤና ባለሙያዎችን ጥያቄ ለመፍታት ክልሉ ትኩረት መስጠት አለበት ያሉት ዶክተር መቅደስ በክልሉ የሚታዩ ተግዳሮቶችን ለመፍታት ጤና ሚኒስቴር ከክልሉ አመራሮች ጋር በቅርበት እንደሚሰራ አረጋግጠዋል። ሀገር አቀፍ ከአፈጣጠር ችግር ጋር የሚወለዱ ህጻናት ሳምንት በግንዛቤ ማስጨበጫ በህክምና በድጋፍና በአካታች አገልግሎቶች ተከበረ። ሀገር አቀፍ ከአፈጣጠር ችግር ጋር የሚወለዱ ህጻናት ሳምንት የላቀ ብሔራዊ የመከላከል ክብካቤና አካታች ስርዓት ለአፈጣጠር ችግሮች በሚል መሪ መልእክት በተለያዩ ፕሮግራሞች ተከብሯል። ጥራት ያለውና ፍትሐዊ የጤና አገልግሎት ተደራሽነት የጤና ሴክተር የመካከለኛ ጊዜ ልማትና ኢንቨስትመንት እቅድ ትኩረት ካደረገባቸው ፕሮግራሞች አንዱ መሆኑን የጠቀሱት የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ ይህንን ግብ ለማሳካት የስፔሻሊትና ተሀድሶ ህክምና አገልግሎቶችን በሁሉም የጤና ስርዓት እርከን በማጠናከር የአካል ጉዳተኝነትን ለመከላከልና የአፈጣጠር ችግር ህክምና አገልግሎትን ለማሻሻል እየተሰራ መሆኑን ገልጸዋል። በጤና ሚኒስቴር የሜዲካል አገልግሎት መሪ ስራ አስፈጻሚ ዶክተር ይልባቡር ቡኖ በበኩላቸው ጥራት ያለው ፍትሐዊ አፈጣጠር ችግር አገልግሎት ለሁሉም ለማዳረስ ግንዛቤ ማሳደግ፣ መሰረተ ልማት ማጠናከር፣ የሰው ኃይል ማስፋፋትና ማሰልጠን፣ አገልግሎቶችን ወደ ሁሉም የጤና ስርዓት እርከን ማቀናጀት፣ በቂ ጥናቶችና ምርምሮችን ማድረግና በወቅታዊ መረጃ ላይ የተመሰረተ ውሳኔ አሰጣጠን ማሳደግ ይገባል ብለዋል። ተመልካቾቻችን ከሰሞንኛ ዝግጅት ተመልሰናል። ወደ ቀጣዩ ስናልፍ ለጤና የተሰኘ ፕሮግራማችን ነው የምናገኘው። ባልደረባችን አፈወርቅኔ ስለ ጆሮ ኢንፌክሽን ያዘጋጀልን ፕሮግራም አለ። እሱን ተከታተል ተመልሰን ጆሮአችን በእንግዲህ በጭንቅላታችን ውስጥ ከሚገኙት አንደኛው የስሜት አካላችን ነው። በዋነኛነት ጆሮአችን ለመስማት የምንጠቀምበት እንዲሁም ከመስማት በተጨማሪ የሰውነታችንን ባላንስ የሚጠብቅ አካል የያዘ በጭንቅላት አጥንት ውስጥ የተከበበ በጣም ውስብስብ አካል ነው ጆሮ ከዛ በተጨማሪ የሰውነታችንን ከሌሎች አካል ጋር አንድ ላይ በመሆን ባላንስ የሚጠብቅ አካልን የያዘ የውስጠኛው የጆሮ ክፍል ነው። እነዚህ ናቸው እንግዲህ ሶስቱ፣ የውጨኛው፣ የመካከለኛው እና የውስጠኛው ብለን እንከፍላቸዋለን ማለት ነው። ጆሮአችንን በቀላሉ የጆሮ ኢንፌክሽን በጣም የተለመደ የጆሮ የህመም አይነት ነው። ጆሮአችንን ከሚያጠቁ የጆሮ ህመሞች ውስጥ በብዛት የሚታይ የጆሮ ህመም ነው። የዓለም የጤና ድርጅት በቅርብ ያወጣው ሪፖርት አለ። በዓለም ላይ በአሁኑ ሰዓት በትንሹ ዓለም ላይ ካለው የህዝብ ውስጥ 1.5 ቢሊዮን የሚሆነው ህዝብ የመስማት ችግር አለበት ተብሎ ሪፖርት ወጥቷል። በቅርቡ ይሄም በአጠቃላይ ስናየው ከህዝቡ አንጻር ምናልባት ከ15 እስከ 20 ፐርሰንት የሚሆነው የዓለም ህዝብ መጠነኛ ይሁን መካከለኛ ወይም ከፍተኛ የመስማት ችግርን አለው ተብሎ ሪፖርት ተደርጓል በቅርብ ጊዜ ከዚህ ውስጥ በብዛት በብዛት የሚታየው የጆሮ ወይም ደግሞ ለዚህ ለመስማት ችግር ዋነኛው ምክንያት የጆሮ ኢንፌክሽን ነው የተለመደው የጆሮ ምልክት የጆሮ ህመም ነው ልጆች የጆሮ ኢንፌክሽን ሲኖራቸው ጆሮቸውን ያማቸዋል አንድ አመት በታች ሆኑ ልጆች ያንን መግለጽ ስለማይችሉ በትክክል አመመኝ ብለው ማስረዳት ስለማይችሉ ምንድነው ምልክቱ ጆሮቸውን ይጎትታሉ ወይም ጸጉራቸውን ጭንቅላታቸውን ይጎትታሉ ይነካካሉ ይጎትታሉ ይነጫነጫሉ በጣም ከፍተኛ መነጫ ነጭ ትኩሳት ከፍተኛ የሆነ ትኩሳት ይኖራቸዋል የምግብ ፍላጎታቸው ይቀንሳል አልፎም ምናልባት አንዳንድ ጅሎች ላይ ተቅማጥ ትውከት፣ ሊያመጣ ይችላል። በዛ መሀል ሕክምናውን ካላገኙ ጆሮቸው ፈሳሽ ማምጣት ይጀምራል። ከጆሮ የሚወጣ ፈሳሽ ሊኖር ይችላል። ከአንድ አመት በላይ የሆኑ ልጆች ምናልባት አመመኝ ብለው ሊገልጹ ይችላሉ። ተመሳሳይ ምልክት የመነጫነጭ ነገር፣ ትኩሳት ሊኖራቸው ይችላል። እንዲሁ አንድ ቀን ሁለት ቀን ከቆየ በኋላ ጆሮቸው ፈሳሽ ማሳየት ይችላል። ብዙ ጊዜ ጆሮ ሕመም የሚከሰተው ማታ በሚተኙበት ጊዜ ነው የራሱ ምክንያት አለው። ስለዚህ እነዚህ ምልክቶች ያላቸው ልጆች በተለይ ጉንፋንን ተከትሎ የመጣ የጆሮ ህመም፣ ቀጥሎም ከፍተኛ የሆነ ህመም፣ በኋላ ላይ የጆሮ ፈሳሽ የሚከሰት ከሆነ ወላጆች ይህንን ተረድተው የጆሮ ኢንፌክሽን ሊሆን ስለሚችል ቶሎ ወደ አቅራቢያቸው ያለው የጤና ተቋም ሄደው ህክምናውን ማግኘት አለባቸው። ልጆች ለጆሮ ኢንፌክሽን የተጋለጡ ናቸው። ይሄ ማን ከላከላቸው የምንችላቸው አሉ። ከእሱ ብን ጀምር በተፈጥሮ ልጆች ያልበሰለ ወይም ደግሞ በደንብ ያላደገ የተፈጥሮ የመከላከል አደጋ ለዚህ ነገር ያጋልጣቸዋል። ስለዚህ ልጆች በተፈጥሯቸው ለጆሮ ኢንፌክሽን የተጋለጡ ናቸው። ሌሎቹ ያው ጄኔቲክስ የምንላቸው በዘረመል ምክንያት የሚከሰቱ ነገሮች አሉ። ሌሎቹ ከአፈጣጠር ችግር ለምሳሌ በብዛት ከጆሮ ኢንፌክሽን ጋር መጠቀስ ያለበት የላንቃ መሰንጠቅ ይዘው የሚወለዱ ልጆች ለጆሮ ኢንፌክሽን በጣም በከፍተኛ ሁኔታ የተጋለጡ ናቸው። የታወቀ ነገር ነው ይሄ። የአይምሮ የእድገት ውስንነት ለምሳሌ ዳውን ሲንድረም የምንላቸው እንደዚህ አይነት ችግር ይዘው የተወለዱ ልጆች ለእንደዚህ አይነት ነገር የተጋለጡ ናቸው። ስለዚህ እነዚህ በተፈጥሮ የሚከሰቱ እኛ ልናስወግዳቸው የማንችላቸው ለጆሮ ኢንፌክሽን የሚያጋልጡ ናቸው። በዋነኛነት ግን መታወቅ ያለበት አቮይዴብል የምንላቸው ልናስወግዳቸው የምንችላቸው የጆሮ ኢንፌክሽንን ሊያመጡ ወይም ሊያጋልጡ የሚችሉ ምክንያቶች አሉ። ከእነዚህ ውስጥ የመጀመሪያው ጡት አለማጥባት ለጆሮ ኢንፌክሽን በከፍተኛ ሁኔታ ያጋልጣል። ከቀላሉ ስንጀምር። ሌላኛው ለጆሮ ኢንፌክሽን የሚያጋለጠው ከዚህ ጋር ተያይዞ ጡጦ ማጥባት ነው። ስለዚህ በተለይ አሁንም የመጀመሪያው ስድስት ወር ጡት የሚጠቡ ከሆነ ጡጦ አይሰጣቸውም፣ ጡት ብቻ። ስለዚህ ጡት የማይጠቡ ልጆች ጡጦ ይሰጣቸዋል። ጡጦ የሚጠቡ ልጆች ደግሞ ለጆሮ ኢንፌክሽን የተጋለጡ ናቸው። ሌላኛው ክትባት የማይወስዱ ልጆች ወይ አሁን ለምሳሌ በእኛ ሀገር ያለው የናሽናል የክትባት ፕሮግራም ውስጥ ለጆሮ ኢንፌክሽን የሚያጋልጡ ባክቴሪያዎችን የሚከላከል ክትባት ተካቷል፣ የተካተተበት ነው። እነዚህን የማይወስዱ ልጆች ለዚህ ነገር የተጋለጡ ናቸው። ሌላኛው አሁንም መታወቅ ያለበት ፓሲቭ ስሞኪንግ የምንለው ይሄ በደንብ በጥናት የተረጋገጠ በብዛት የታወቀ የጆሮ ኢንፌክሽንን ሊያመጣ የሚችል ነው። ቤተሰብ ወይም ደግሞ እዛ አካባቢ ሲጋራ የሚያጨስ ሰው ካለ ልጆች ጭሱ ሊያገኛቸው ስለሚችል ለጆሮ ኢንፌክሽን በከፍተኛ ሁኔታ የተጋለጡ ናቸው። ሌላኛው በመታወቅ ያለበት አሁንም መጠቀስ ያለበት ሕጻናት ማቆያ ውስጥ የሚቆዩ ልጆች ቤት ከሚቆዩት ይልቅ በጣም በከፍተኛ ሁኔታ ለጆሮ ኢንፌክሽን የተጋለጡ ናቸው። የጆሮ ኢንፌክሽን የትኛውንም እድሜ ሊያጠቃ ይችላል፣ ግን በብዛት ልጆች በተለይ ደግሞ እድሜያቸው ከእስከ ሁለት ዓመት የሆኑ ልጆችን በብዛት የሚያጠቃው ይሄ የራሱ ምክንያት አለው። አንደኛው ምክንያት ቅድም ጠቅሰናል፣ በተፈጥሮ ልጆች የኢሚኒቲያቸው ወይም በሽታ የመከላከል አቅማቸው ያልበሰለና በደንብ ያላደገ ገና በማደግ ላይ ያለ ስለሆነ በዛ አጋጣሚ ለዚህ ኢንፌክሽን ይጋለጣሉ። አንዱ በብዛት የሚጠቃው አካላቸው ጆሯቸው ነው። ስለዚህ የጆሮ ኢንፌክሽን ከኢሚኒቲ ጋር ይገናኛል። ልጆች ላይ ይሄ ተፈጥሯዊ ነው። መጀመሪያው ልጆችን ጡት ማጥባት ኤክስክሉሲቭ ብራስ ፊዲንግ በተለይ መጀመሪያን ስድስት ወር ጡት ብቻ እንዲጠቡ ማድረግ በተቻለ አቅም በጡጦ አለማጥባት፣ ጡጦ አለመስጠት። ጡጦውንም በምንሰጥበት ጊዜ የተኝተውና አፋቸው ውስጥ ጨምረን እኛ የምናጠባቸው አይነት መንገድ አይመከርም። ከጠቡም ራሳቸው ጡጦውን ይዘው እንዲጠቡ ነው የሚመከረው፣ ያ በራሱ ለዛ ነገር ስለማያጋልጣቸው ሌላኛው ያው የአካባቢ ንጽህናን መጠበቅ፣ የግል ንጽህናን መጠበቅ፣ የአመጋገብ ሁኔታን ማስተካከል፣ የአኗኗር ሁኔታን ማስተካከል በአካባቢው ላይ ሲጋራ የሚያጨሱ ቤተሰቦች ካሉ ከዚህ እንዲጠነቀቁ ከዚህ እንዲታቀቡ ማድረግ ልጆች ክትባት የሚገባቸውን ክትባት እንዲያገኙ ማግኘት ክትባት ያላገኙ ልጆች ለዚህ ነገር በጣም የተጋለጡ ናቸው። ለዚህ ክትባት እንዲያገኙ ማድረግ ነው። ህክምናው ቀላል ነው። ህክምናው የሚጀምረው ችግሩን ከመለየት ነው። ትልቁ ነጥብ ይሄ ነው። ችግሩን መለየት ማወቅ። ከዛ በኋላ የጆሮ ኢንፌክሽን መሆኑን አንድ የጤና ባለሙያ ካረጋገጠ በኋላ የሚሰጣቸው ወይም ደግሞ በየትኛውም ሁኔታ የሚመከረው አሞክሳሲሊን የምንለው የጸረ ባክቴሪያ መድኃኒት ወይም አንቲባዮቲክ ያንን በእድሜያቸው ለአስር ቀን በእድሜያቸውና በኪሏቸው መሰረት ለአስር ቀን መድኃኒቱን መስጠት ነው። በዚህ ሁኔታ ብዙዎቹ ሪዞልቭ ያደርጋሉ። በነገራችን ላይ በአጠቃላይ የጆሮ ኢንፌክሽን በመድኃኒት በአንቲባዮቲክ ከመታከሙ ውጪ በራሱ በከፍተኛ በብዛት ቁጥር ያለው ወይም ደግሞ ብዙዎቹ የጆሮ ኢንፌክሽኖች በራሳቸው ይቆማሉ። ጥቂት የሆኑት ናቸው መድኃኒት የሚያስፈልጋቸው። ብዙ ጊዜ ወደ ጤና ተቋምም የሚመጡት ችግሩ መድኃኒት የሚያስፈልገው ነው። ያ ካልሆነ ምንድነው የሚሆነው? በመጀመሪያው አንድ ቀን ሁለት ቀን ቤት ውስጥ በቀላሉ ሊቆም ይችላል። የዛኔ ቤተሰቡም ወደ ጤና ተቋም አያመጣቸውም። ችግሩም ወደዛ ስለማይገፋቸው በራሱ ይቆማል። የሕክምናውም የሚመክረው ብዙዎቹ በራሳቸው ስለሚቆሙ ጥቂቶቹ ነው የሚያስፈልጋቸው ሕክምናው። የጆሮ ኢንፌክሽን የሚያሳስበው ሳይታከም ከቀረ ጠንቁ ብዙ ነው። ጠንቁ አለመስማት። አለመስማት አካል ጉዳተኝነትን ያመጣል፣ ዲሴቢሊቲ ያመጣል። ስለዚህ ዲሴቢሊቲ ደረጃ ከደረሰ አንድ ሰው በህክምናው በኛ በእኛ በጆሮ ህክምና ቋንቋ አንድ ሰው ከሰላሳ አንድ ዴሲቤል በላይ የመስማት ችግር ካለበት ዲሴብሊንግ ነው የምንለው ወይም ደግሞ በአካል ጉዳተኝነት ደረጃ የሚጠቀስ የመስማት ችግር ማለት ነው። ይሄ ከደረሰ ህክምናው ቀላል አይደለም። መናገር የምፈልገው ነገር ይሄ ነገር ከመከሰቱ በፊት ባለው ቅርብ የጤና ተቋም አስፈላጊውን እነዚህ ቅድም የጠቀስናቸውን የጆሮ ኢንፌክሽን ምልክቶች ማህበረሰቡ ተረድቶ ወደ ህክምና ሄዶ ይህንን ማግኘት ነው። አለመስማት ብዙ ችግር ያመጣል። አለመስማት ሰዎች እንዳይማሩ ያደርጋል። ልጆች ቋንቋቸው እንዳያድግ ያደርጋል፣ ትምህርት በአግባቡ እንዳይማሩ ያደርጋል። ቢማሩም ውጤታማ አይሆኑም። ተምረውም አንድ ቦታ ከደረሱ ዲሴቢሊቲ የመስማት ችግር ካለ ስራ የማግኘት እድላቸው በጣም ዝቅተኛ ነው። ይሄ መጨረሻ ላይ ምንድነው የሚሆነው አገር ላይ አንድ አገር ላይ አንዲት አገር ላይ ጫና የኢኮኖሚ ጫና ነው የሚፈጥረው። ስለዚህ እነዚህ ነገሮች ሁሉ ከመምጣታቸው በፊት አርሊ ችግሩን መለየት መከላከል እና በአግባቡ እና በወቅቱ ማከም ነው የሚያስፈልገው። በቫይረስ ምክንያት ስለሚመጣ የጉበት በሽታ ማለትም ስለ ቫይራል ሄፒታይተስ ምን ክል ያውቃሉ? ጉበት በልዩ ልዩ ቫይረሶች ሲጠቃ የጉበት መቆጣት ስለሚከሰት መደበኛ ስራው እንዳይሰራ ይታወቃል። ጉበት ለረጅም ዓመታት በዚህ መልክ ሲጎዳ ጠባሳ እየፈጠረ ሄዶ በመጨረሻ ስራውን በአግባቡ መስራት ያቅተዋል፣ ለሞትም ይዳርጋል። መተላለፊያ መንገዶቹ ምንድን ናቸው? ጥንቃቄ በጎደለው የወሲብ ግንኙነት፣ በቫይረሱ በተበከሉ ስለታማ ነገሮች አማካኝነት ወይም በደም ንክኪና ከእናት ወደ ልጅ በእርግዝናና በወሊድ ወቅት ይተላለፋል በጀርሞች አማካኝነት የሚመጣው የጉበት በሽታን እንዴት መከላከል ይቻላል ከልቅና ጥንቃቄ ከጎደለው የወሲብ ግንኙነት በመታቀብ ስለታማ ነገሮችን በጋራ ባለመጠቀም ከደም ንክኪ በመቆጠር ኮንዶምን ሁልጊዜና በአግባቡ መጠቀም እንዲሁም መከላከያ ክትባቱን ህጻናትና ተጋላጭ የማህበረሰብ ክፍሎች እንዲወስዱት በማድረግ በተመሳሳይ ደግሞ ነፍሰ ጡር ሴቶችና የኤችአይቪ ቫይረስ በደማቸው ውስጥ የሚገኙ የማህበረሰብ ክፍሎች እነዚህን መንገዶች በመጠቀም በቫይረሱ ምክንያት ከሚመጣ ተጓዳኝ የጤና እክልና ሞት ራሳቸውን ሊከላከሉ ይገባል። በተጨማሪም በአፋጣኝ ምርመራን በማድረግ ቫይረሱ በደሞ ከተገኘ የጤና ባለሙያ በማማከር አስፈላጊውን የጤና ክትትል ወይም ሕክምና ያድርጉ። ጤና ሚኒስቴር ቀደም ሲል በቀረበው ለጤናው ዝግጅት ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። በቀጣይነት ደግሞ ወደ አጀንዳ ፕሮግራማችን ነው የምናልፈው። በህጻናት ያፈጣጠር ችግሮች ላይ እየተሰሩ ያሉ የግንዛቤ ማስጨበጫ ስራዎች ምን ይመስላሉ? የሚለውን ባልደረባችን ተስፋ ሚካኤል አፈወርቅ ያስቃኘናል። እሱን ተከታትለን ተመልሰን እንገኝ። በዓለም ላይ በየዓመቱ ከሚወለዱ ህጻናት መካከል ከ3 እስከ 6 በመቶ የሚሆኑት ከአፈጣጠር ችግር ጋር ይወለዳሉ። ለአብነትም የከንፈርና የላንቃ መሰንጠቅ፣ የዞረ እግር፣ የህብለ ሰረሰር እንዲሁም ከጀርባ፣ ከልብ ከአጥንትና ከጭንቅላት ጋር የተያዙ ችግሮች ተጠቃሽ ናቸው። ከአፈጣጠር ጋር ተያይዞ የሚፈጠሩ ችግሮችን ለመከላከል ግንዛቤ ለመፍጠርና ችግር ያለባቸውም የህክምና አገልግሎት እንዲያገኙ ለማድረግ በዓለም አቀፍ ደረጃ በየዓመቱ የካቲት 24 ቀን በልዩ ልዩ ዝግጅቶች ሲከበር ቆይቷል። ዘንድሮም እንደ ሀገር የላቀ የመከላከል የእንክብካቤና የማካተት ስርዓት ከአፈጣጠር ጋር ተያይዞ ለሚፈጠሩ ችግሮች በሚል መሪ ቃል ተከብሯል። ለመሆኑ ኢትዮጵያ አካል ጉዳተኝነትን ለመከላከልና ከአፈጣጠር ጋር የተያዙ ችግሮች የገጠማቸውን ለመደገፍ በፖሊሲዎቿ እና በስትራቴጂዎቿ ምን ያህል አካታ እየሰራች ነው? አራተኛው የጤና ፖሊሲ ውስጥ በሶስት አኳኋን የአፈጣጠር ችግር ያላቸውና አካል ጉዳተኝነት ገብቷል። አንዱ መከላከል ነው። አካል ጉዳተኝነት ሳይፈጠር መከላከል በአብዛኛው ይቻላል። ጤና ፖሊሲም ለመከላከል ትኩረት ስለሚሰጥ ይሄ ከአመጋገብ ጋር ሊሆን ይችላል። ጤና ተቋም መጥቶ ከመውለድ ሊሆን ይችላል። ቅድመ ክትትል ማድረግ ሊሆን ይችላል። ከዚያም ባሻገር ደግሞ እንዲህ አይነት ችግር ይዞ ከተወለዱ የተለያዩ ሕክምና ዘዴዎች አሉ። አንዱ ኦፕሬሽን፣ በኦፕሬሽን ማስተካከል፣ በቀዶ ጥገና ማስተካከል፣ በመድኃኒቶች እና በተለያዩ ታድሶ አገልግሎቶች የምናሳክላቸው ይኖራሉ። ይሄም በአራተኛው ጤና ፖሊሲያችን ውስጥ በደንብ ተመላክቷል። ሌላው አሁን እየተገበረን የምንገኘው ከፖሊሲያችን የመነጨ የሶስት ዓመት የልማትና የኢንቨስትመንት እቅዳችን ነው። በዚህ ውስጥም በቀጥታ በተለይ እንዲህ አይነት ችግር ያለባቸውን ሕፃናት መለየት፣ እንዴት ቶሎ መለየት እንደምንችል፣ ከዚያ ምናልፎ እንዴት በቅብብሎች ወይም በሪፈራል ወደሚመለከተው ጤና ተቋም መላክ እንዳለብን እንዲህ አይነት አገልግሎቶች ሁሉም ጤና ተቋማት ውስጥ የሉ። አቅም ያላቸው ትላልቅ ወሳሎች ውስጥ ያሉት ባለሙያዎቹም ሁሉም ቦታ አይገኝም። ስለዚህ በፍጥነት በሪፈራል ወደሚመለከተው ጤና ተቋም እንዲሄድ በዚህ ሶስት ዓመት እቅዳችን ውስጥ አስቀምጠናል። ይበልጥ ትኩረት አድርገን እየሰራንበት ያለነው አንዱ ስትራቴጂ የስፔሻሊቲ እና ሰብስፔሻሊቲ ፍኖተ ካርታ ብለን የዛሬ አራት አምስት ዓመት ወደ ስራ የገባ ነው አለ በዛ ውስጥ እንግዲህ አገራችን የሜዲካል ቱሪዝም ማዕከል መሆን አለባት ብለን ስንነሳ አንዱ ትኩረት እናደርጋለን ብለን ያሰብነው አካል ጉዳተኞች እንዲሁም ደግሞ ሲወለዱ የተፈጥሮ ችግር ጋር የሚወለዱ ሕፃናትን ማከም ነው። ለዚህ ብዙ ዜጎች ወደ ውጭ ይሄዳሉ። ይሄን ለመከላከል አንዱ እንግዲህ በፖሊሲያችንም ያደረግነው የአካል ድጋፍ ተቋም ወደ ስራ አስገብተናል። የሪሃብሊቴሽን እና አሲስቲቭ ቴክኖሎጂ ስትራቴጂ ዶክመንታችን ዘንድሮ የሚያበቃለን ሪቪዥን ይፈልጋል። ስለዚህ ይሄ ሁሉን ለመነሻ ኒዳችን ምንድን ነው፣ ምን ቦታ ላይ እንገኛለን የሚልና እንደ ሀገር ደግሞ እንደ ክፍል በእኛ ዊንግ የተያዘ የሰርጂካል ዌቲንግ ሊስት ቅነሳ እቅድ አለ። ይሄኛው ካምፔን ለሱም ኮንትሪቢዩት ያደርጋል የሚል አለን ማለት ነው እዚህ ውስጥ የመልቲ ሴክተር ሮል የተቋማት መንግስታዊ ሆነው ዘርፈ ብዙ ተቋማት አሉ። ከአፈጣጠር ጋር ተያይዞ ያሉ ችግሮች አንዳንዱ የትምህርት ሚኒስተር ኢሹ የሚሆኑ አሉ። የሴቶች ህጻናት ጋር ተያይዞ እንደዚሁ ሴቶችና ማህበራዊ ጉዳይ ጋር ተያይዞ ይኖሩናል። የቴክኖሎጂ ጋር ተያይዞ አሲስቲቭ ቴክኖሎጂ ላይ እንደዚሁ ሌሎችም ሴክተሮች ከዛ ጋር የሚገናኙ አሉ። ከነዚህ ጋር አብሮ መስራት ይጠይቃል። በዚሁ ልክ ደግሞ ሰርቪስ ፕሮቫይደሩ በየሙያ ማህበሩ ደግሞ የየራሱ ስቴክ አለው እና ሁሉም በዚህ ውስጥ ተካቶ አብሮ ለመስራት ትልቁን ሜዳ ደግሞ ያመቻቹልን በቅርበት አብረውን የሚሰሩ አጋር ድርጅቶች አሉ ማለት ነው። ሁለት የመረጃ ምንጮች አሉን። አንዱ እንደ ሰክተር በየወሩ መረጃዎች ከጤና ተቋማት የሚሰበሰቡ አሉ። ዲኤችአይኤስ በምንለው ሶፍትዌር መረጃዎች ይመጣሉ። በእያንዳንዱ ጤና ተቋም እንዲህ አይነት ህመም ያለባቸው ሪፖርት ይደረጋሉ። ይሄ በራሱ አንድ ትልቅ የመረጃ ምንጭ ነው። ግን የራሱ ክፍተት አለበት። አንዳንዱ ጤና ተቋም ያልተወለደ ህጻን ሊኖር ይችላል። ቤት የተወለደ ወይም ደግሞ ተወልዶ ቶሎ ጉዳት እንዳለው ያልታወቀ ሊሆን ይችላል። ሌላው ግን በተለያዩ ጥናቶች የሚገኙ ነው። ቅርብ ደግሞ ያጠናነው ነው። ህጻናት ሲወለዱ ያፈጣጠር ችግር አለባቸው ምን ያክል ይሆናል ተብሎ ሰፋ ያለ ጥናትም ተሰርቷል። ሁለት ፐርሰንት የሚሆኑ ህጻናት ሲወለዱ ያፈጣጠር ችግር አለባቸው ምን ሰርቬውም ጥናት አሳይቷል። ይሄም በራሱ በቀጣይነት መሻሻል ያለበት ችግሩ ከዚህም በላይ ሊሆን እንደሚችል የሚያሳዩ ጉዳዮች አሉ። እኛ እንደ ጤና ሚኒስቴር በተለይም የሚዲያና የኮሚኒኬሽን ስራ ላይ ብዙ ስራዎችን እንሰራለን። በህብረተሰቡ ዘንድ አንዳንዱ እንደ ፈጣሪ ቁጣ ብሎ የተለያዩ ስያሜ በመስጠት ከግንዛቤ እጥረት የተነሳ የሚከሰቱ ነገሮች ያሉ ከዚህ አንጻር በቀጥታ ስራችንንም ስለሚመለከት ይህንን የህብረተሰቡን ግንዛቤ ለመስራት ብዙ ስራዎችን እንሰራለን። እናቶች በተለይም ደግሞ በእርግዝና ጊዜ የጤና ክትትል እንዲያደርጉ በጤና ተቋማት በሚቀርባቸው የጤና ተቋማት ክትትል እንዲያደርጉ እናቶችን እናስተምራለን። ከተከሰተም ደግሞ ወደ ጤና ተቋም በመሄድ ይህንን ሕክምና እንዲያገኙ እናስተምራለን፣ እናበረታታለን። በዛ መሰረት ብዙ ውጤቶችን አግኝተናል። ከዚህ በፊት በትላልቅ ሆስፒታሎች አካባቢ ነበር የነገር ሕክምናውም ራሱ ለችግርም ታውቆ ህክምና የሚሰጠው አሁን በጤና ጣቢያ ደረጃ፣ በመጀመሪያ ደረጃ ሆስፒታል፣ በጤና ኬላ ኤክስቴንሽኖቻችን ታች ያሉት ጤና ሙያተኞች እንዲለዩ ቢያንስ እንዲለዩና በአፋጣኝ ወደሚቀጥለው ጤና ተቋም ሪፈር እንዲያደርጉ እየተሰራ ነው ያለው። ከዚያ ባሻገር ለምሳሌ የቅድመ ወሊድ አገልግሎት ውስጥ በደንብ ገብቷል። በተለይ አንጎላቸው ላይ ችግር የሚፈጠረው ከስርዓተ ምግብ ፎሊክ አሲድን በደንብ የሚገባ ካልተመገቡ ስለሆነ ቀድሞ ሊድ የምናደርጋቸው ክብካቤዎች እነዚህ ንጥረ ነገሮችን በአግባቡ እንዲወስዱ በእነዚህ ንጥረ ነገሮች የበለጸጉ ምግቦችን እናት እንድትመገብ በሁሉም ቦታ ላይ ትምህርት ይሰጣል። ማህበረሰባችንን በሚዲያ በሶሻል ሚዲያም ጭምር መልእክት፣ መረጃዎችን ለማድረስ ጥረት እየተደረገ ነው ያለው። ስለዚህ በዚህ በኩልም ድጋፍ ይደረጋል። ሌላው ግብአት በጣም ያስፈልጋል። በተለይ አንዳንዱ ረጅም ጊዜ ድጋፍ የሚያስፈልጋቸው ኖሮ ይችላሉ። ይህንን ለማሻሻል ሰው ሰራሽ አካል እግርም እጅም ሊሆን ይችላል። ይህንን በስፋት እየሰራ እንገኛለን። ወደ አስራ ሶስት የሚሆኑ የታድሶ ተቋማት በየክልላሉ። ከሁሉም በላይ ግን እዚሁ ወደ አስኮ ያለው የአካል ድጋፍ ተቋማችን በተለይ የእጅና የእግር ሰው ሰራሽ አካል በሰፊው እየሰራ ይገኛል። በዘንድሮ በጋራ በመሆን የላቀ የመከላከል የክብካቤና የአካታችነት ስርዓት ከአፈጣጠር ጋር ተያይዞ ለሚከሰቱ ችግሮች በሚል መሪ ቃል ሁሉም አንድ ላይ መጥቶ በአንድነት ይሄንን በአዳራሽ ብቻ ሲከበር የነበረ የካፈጣ ጠርጋር ተያይዞ ያሉ ችግሮች ቀንን ከነዚህ ልጆች ጋር በማሳለፍ በፕሪቬንሽኑ በመከላከሉ ችግሩ ጋር ያሉ ሕጻናት ጋር ደግሞ መሰጠት ያለበት ክብካቤና ኬር እንዲሰጥና አካታች የሆነ ስርዓት ደግሞ እንዲኖረን በጋራ እንደ ሀገር፣ በዘንድሮ የአንድ ሳምንት ጊዜ ተሰጥቶት እንደ ሚኒስትሪ በሚኒስትሮቻችን አቅጣጫ መሰረት ማርች ስሪ በፈረንች አዲስ አበባ ላይ አገራዊ የመክፈቻ ስነ ስርዓት ተከፍቶለት ከማርች ፎር እስከ ስምንት ደግሞ የሰርጀሪ አጠቃላይ ካምፔን ሁሉም የኢትዮጵያ ክልሎች ላይ ከዚህ ችግር ጋር ያሉ ህጻናት ጎን በመቆም ይሄን ሲስተም የክብካቤውም፣ የመከላከሉም በሁሉም ክልል በዛ ደረጃ ተሰርቶ ኢንክሉሲቭ የሆነ አፕሮች ተከትለን የመጨረሻውን ማርች ናይን እዚህ ውስጥ የተጫወቱትን ባለድርሻ አካላት እውቅና በመስጠት እንደ ሀገር የምንዘጋው ፕሮግራም እንዲሆን አብሮ መስራት ይጠይቃል። በሚቀጥሉት ጊዜያት በሺህ የሚቆጠሩ የአፈጣጠር ችግር ያለባቸው ህፃናት በኦፕሬሽን ሊሆን ይችላል፣ በሌሎችም ህክምና ዘዴዎች በየክልሉ የተለያዩ ድጋፎችን ያገኛሉ። ውጤቱን ደግሞ ሰብስበን ምን ያክል እንደተሰራ ለማህበረሰባችንም መልሰን የምንገልጽ ይሆናል። በዚሁ አጋጣሚ ግን ማህበረሰቡ የአካል ችግር ያለባቸውን በተለይ ደግሞ በህፃንነት ጊዜ ቶሎ ሕክምና ከተገኘ ሙሉ በሙሉ ሊድኑ ስለሚችሉ ቤት እንዳያቆይ በጊዜ ወደ ጤና ተቋም እንዲመጣ የእድገት ሁኔታቸው ችግር ላይ ሳይወድቅ ቶሎ ሕክምና እንዲያገኙ ማህበረሰቡ ማምጣት እንዳለበት በዚሁ ማሳሰብ እፈልጋለሁ። አረፈድሽ። ሰላም ነኝ። እንዴት አረፈድሽ? ይመስገን። ከወዴት የመጣሽ ነው? ጤና ጣቢያ እርግዝና ክትትል ነበረኝ። ውይ፣ ምን አሉሽ ታዲያ? በጣም ጥሩ ነው። ስለ እኔ አጠቃላይ ጤና ሁኔታ፣ አመጋገቤን፣ ስለ ጽንሱ እድገት፣ የደም ማነስ ምርመራ እና ክምና እንዲሁም ሌሎች ብዙ ምርመራዎች ስላገኘው እኔም ልጄን በጥሩ ጤንነት ላይ ነው። እ እኔም ግን ነብሰ ጡር ሳልሆን አልቀርም እኮ ይኸው፣ የወር አበባ ወይም ከቀረ ሁለት ወር አልፎታል። በዛ ላይ ደግሞ አንዳንድ ስሜቶችም እየተሰሙኝ ነው አረ እባክሽ እና እናማ እንደዚህ ቀደሙ እርግዝና ሆዴ ሲገፋ እሄዳለሁ ብዬ እስካሁን ድረስ ክትትሉን አልጀመርኩ። ይሄን ሁሉ አገልግሎት ግን ይሰጣሉ እያልሽ ነው? አዎ፣ በሚገባ ክትትልሽን የጤና ባለሙያዎቹ የሚሰጥሽ ቀጠሮ መሰረት ስታደርጊ ከልዩ ልዩ የጤና ክሎች ትጠበቂያለሽ፣ አንቺም ልጅሽም ጤናማ ትሆናላችሁ ማለት ነው። ብዙ አመሰግናለሁ። ዛሬውኑ ነው የሚሄደው በይጥሩ በይሽ። ሰላም፣ ሰላም ወይ። ደህና ወይ። የቅድመ ውሊድ ክትትልዎን በአካባቢው በሚገኝ ጤና ተቋም በሶስት ወር ጊዜ ውስጥ በመጀመርና በባለሙያዎች በሚሰጠው ቀጠሮ መሰረት ቢያንስ ለስምንት ጊዜ ሳያቋርጡ በማድረግ የራስዎና የልጅዎን ጤንነት ይጠብቁ። ክቡራን ተመልካቾቻችን የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ሳምንት በሌሎች አስተማሪ ዝግጅቶች ተመልሰን እንገናኛለን። ከመላው የስቱዲዮ ባለሙያዎች ጋር ሌን ይመሰለ ነበርኩ። እስከ ሳምንት፣ መልካም ሳምንት